ይ የዛሬው ጨዋታማ ምን ማያስቸኩል ነገር አለው ብለ ነው። በጣም በብዙ ጊዜ ጥበቃ ነው የመጣው እና ምንዝናናበት እንደሚሆን ተስፋ እናደርጋለን። ግን ቅድም በአርሰናል በኩል ያሉትን ነገሮች በአብዛኛው ስለተመለከትን ፓርሰን ጀርማስ የሚለውንም ደግሞ በተወሰነ ደረጃ ብናነሳው ለጨዋታው በጣም ሙሉ ምስል ይሰጠናል የሚል ሀሳብ ስላለ ነው። ዋነኛው ነገር ቅድምም ስናነሳ እንደነበረው በዚህ በሻምፒየንስ ሊግ የፌዝ ውድድሩ ላይ በዘንድሮ በአዲስ ፎርማት እየተደረገ በሚገኘው ውድድር ላይ ፓሪስን ጀርማንና አርሰናል ተገናኝተዋል እና ያው በዘንድሮ አዲስ ፎርማት መሰረት በመጀመሪያዎቹ ጨዋታዎች ላይ ያው የመልስ ጨዋታ የሚባል ነገር አልነበረም። እና አንዴ ነው የሚገናኙት ክለቦቹ እና በተገናኙበት በዛ በአንደኛው አጋጣሚ ደግሞ አርሰናል ሁለት ለዜሮ በሆነ ውጤት አሸንፏል። ያኔ ጨዋታው የተደረገው በኦክቶበር ወር ላይ ነበረ እና በወቅቱ ቅድመም ሳነሳ እንደነበረው ካይ ሀቨርተዝ ና ቦካዮ ሳካ ለአርሰናል ጎሎቹን ያስቆጠሩ ተጫዋቾች ናቸው ፓሪሰን ጀርማ በጣም የተወቀሰበት የሜዳ ላይ እንቅስቃሴ ነበር እኔ በደንብ አድርጌ ያስታውሰዋለሁ አርሰናል በጥሩ ሁኔታ ነበረ ያሸነፈው እና ዘንድሮም ፓሪሰንጀርማ ጀርማ በዚህ ሁኔታ ሊቀጥል ነው ወይ በጣም ጥሩ የሚባል የሜዳ ላይ እንቅስቃሴ አይደለም ያሳየው የሚል ብዙ ትችት ያስተናገዱበት አሰልጣኙም ተጫዋቾቹም እንደነበረ በደንብ አድርጌ ያስታውሳለሁ ፐርፎርማ አላደረጉም ብቻ ፓሪሰን ዘማ በዛ ጨዋታ ላይ ስለዚህ ያኔ ሁለት ለዜሮ ካሸነፈው በኋላ ግን ምን ለውጦች አሉ በአርሰናልም በኩል ቢሆን በፓሪሰን ጀርማን በኩል ቢሆን የታዩት ለውጦች ምንድን ናቸው የሚለውን በደንብ አድርገን ያስተዋል ነው ይመስለኛል። በተለይ በፓሪሰን ጀርማ በኩል ሙሉ ለሙሉ ተቀይረዋል ብሎ ለመናገር የሚቻሉባቸው አጋጣሚዎችም የተስተዋሉ ይመስለኛል። ለምሳሌ ከነበሩት ወይንም ደግሞ ካሉት ለውጦች መካከል አንደኛው ተብሎ ሊጠቀስ የሚችለው ብዬ የማስበው ፓሪሰን ጀርማን በተመለከተ ሉዊስ ኤንሪኬ የገነቡት ቡድን በጣም ቲም እንዲሆን ትልቅ ጥረት አድርገዋል። እና አንደኛው ከዚህ በፊት በፓሪስን ዠርማ በኩል በተጫዋቾች ኳሊቲ ላይ ብዙ ችግር ሲነሳ ሰምተን አናውቅም። አንደኛ ትልልቅ ተጫዋቾችን ነው የሚያስፈርሙት። እንደነ ክሊያን ምባፔም፣ ኔማርም፣ ሜሲም የነበሩበት ቡድን ነው። ስለዚህ ሌሎቹም ተጫዋቾቹም ቢሆን የኳሊቲ ችግር የምንመለከትበት ቡድን አይደለም። ግን የጋራ ነገር ላይ ሲመጣ እንደ ቡድን መስራት ላይ ሲመጣ ግን ትልቅ ችግር እንደነበረ በደንብ አድርጌ ነው ማስታውሰው። ይህንን አድማጮቻችንም የሚያስታውሱት ይመስለኛል። እና ሉሴን ሪኬ በዚህ በሚያስተካክሉት እየገነቡት በሚገኘው በፓሪሰን ጀርማ ላይ ግን እንደነዚህ አይነት የግል ጉዳዮች ወይንም ደግሞ በተለየ ሁኔታ ነጥረው የሚወጡ ተጫዋቾች እና ብዙ ነገሮችን እኛ እንወስን የሚሉ ተጫዋቾችን በፍጹም የሚያስተናግዱበት እድል እንደሌለ ከዛ ጨዋታ በኋላ ተመልክተናል ብዬ ነው እኔ የማስበው። ከዛ ጨዋታ በኋላ ብዬ የገለጽኩት ዋነኛው ምክንያት ካስታወሱ፣ አድማጮቻችን ከአርሰናል ጋራ በነበረው ጨዋታ ላይ ዴምበሌ አልነበርም ያልነበረው ደግሞ ተጎድቶ ወይንም ደግሞ የሆነ ሌላ ችግር አጋጥሞት አይደለም፣ በዲሲፕሊን ምክንያት ነው። እና በጣም ጥሩ ብቃት እያሳየ የነበረበት ወቅት ነው። በሊጉም ቢሆን በሚያደርጋቸው ጨዋታዎች ጎል እያስቆጠረ እና ለፓሪስ ሴንት ጀርማም ትልቅ አገልግሎት እየሰጠ በነበረበት ወቅት ላይ ነው። ግን ደግሞ እሳቸው አለመግባባቶች ስለነበሩ ከደንበሌና ከሉስ ኤንሪኬ ጋራ አለመግባባቶች ስለነበሩ በጣም ከባድ ውሳኔ ነበር የወሰኑት እና ዋጋ ያስከፍላቸዋል ይህ ውሳኔ ተብሎ አስተያየትም ሲሰጥ እንደነበር አስታውሳለሁ። ግን የተከፈለው ዋጋም ቢሆን ተከፍሎ እንደነዚህ አይነት ጥሩ ያልሆኑ የማልቀበላቸው የዲሲፕሊን ጥሰቶች ካሉ አላስተናግድም የሚል በጣም ጠንካራ አቋም የያዘበት ነው አሰልጣኙ ና በዛ ጨዋታ ላይ ደንበሌ አልሄደም ጭራሽ ወደዚህ ጨዋታ ሁሉ አልሄደም፣ አስታውሰዋለሁ እና ትልቅ ውሳኔ የተወሰነበት ነው ከዛ በኋላ ግን ይሄ ኮሌክቲቭ የሚባለውን ኢንቫይሮንመንት በመፍጠር በኩል በጣም የተሳካ ጊዜ ነው ሊዮስ ኤንሪኬ በፓሪስ በፓሪሰንጀርማ ቤት ማሳለፍ የጀመረው እና ከዛም በኋላ ደግሞ ደንበሌ በደንብ አድርጎ ተስተካክሏል ብሎ መናገር የሚቻልበትም እድል አለ በነገራችን ላይ ከዚሁ ከለውጦቹ መካከል አንደኛው የደንበሌን በመሀል በኩል አድርጎ መጠቀም መጀመር ራሱ ለፓሪስ ሰንጀርማ እንደ አንድ እንደ ትልቅ አስተዋጽኦ እና ጥቅም እየሰጠ እንደሆነ የተመለከትነው ነው። ከዚህ በፊት በባርሴሎና ቢሆን ደንበሌ እንግዲህ በ ክንፍ በኩል ጨዋታዎችን ሲያደርግ ነው በአብዛኛው የምናስታውሰውና ያም ደግሞ የእሱ ቦታ እንደሆነ አድርገን የምንናገረው። አሁን ግን በፓሪስን ዠርማ ይሄ የሀሰተኛ ዘጠኝ ቁጥር ሚና እየተሰጠው እየተጫወተ ነው፣ እና በዚህም ደግሞ በሚያደርገው ጨዋታ ላይ በጣም ኮንፎርተብል ሆኖ አይተነዋል እኮ በሻምፒየንስ ሊግም በጣም አስፈሪ ከነበሩት ካሉት አሁን ተጫዋቾች መካከል አንደኛው እሱ ነው። እንደገና ደግሞ ሊቨርፑልንም ደግሞ ሲያሸንፉ የማሸነፊያዋን ጎል ራሱ ያስቆጠረው ደንበሌ እንደነበር እናስታውሳለን። ብቻ በሜዳ ላይ እንቅስቃሴም ሆነ የሚመቸውን ቦታ በመስጠትና በተሰጠው ቦታ ላይ በደንብ ፐርፎርም እንዲያደርግ በመርዳት በኩል ምቾት እንዲሰማ ምቾት እንዲሰማው በማድረግ በኩል የአሰልጣኙ ሚና ከፍተኛ ሆኖ የተመለከትንባቸው ወራት ተቆጥረዋል። ከመጀመሪያው ጨዋታ በኋላ ማለት ነው። እንደገና ደግሞ በዲሲፕሊን በኩልም ያሉትን ችግሮች እንዲያስተካክል በጣም ትልቅ ስራ የተሰራበት አጋጣሚ አለና የፓሪስ ሴንጀርማ የመጀመሪያው ከአርሰናል ጋር ባደረገው ጨዋታ ላይ ከነበሩት እና ጥሩ ካልሆኑት ጉዳዮች መካከል አንደኛው የደንበሌ ነው። ከዛ በኋላ ግን ምን ያክል እንደተስተካከለ እና ለክለቡም ደግሞ ትልልቅ ጥቅሞችን እየሰጠ እንደሆነ የተመለከትንበት አጋጣሚ ያየን ይመስለኛል። ልክ ነሽ እኮ አሁን ይሄ የመጀመሪያው ጨዋታ ላይ ሁለት ለዜሮ ቅድም ሳካና ካይ ሀቨርትስ አስቆጥረው ምናምን ካያልሹ ጊዜ አንቺ እንዳስቀመጥሽው የሚነሱ የሚታወሱ አስተያየቶች እኮ ነበሩ። ለምሳሌ ራሱ ሉዊስ ኤንሪኬ ከጨዋታው በኋላ ምንድን ነበር ያለው? ሁለት ለዜሮ ከተሸነፈው በኋላ የትኛውንም ድዌል አላሸንፍንም አለ። ይሄ ከአርሰናል አንድ ለአንድ ስትገናኝ፣ ለኳስ አንድ ለአንድ ስትገናኝ፣ በተለያዩ ሲቹዌሽኖች ውስጥ አርሰናል የበላይነቱን ይወስድብን ነበረ ብሎ እኳ አምኗል። ያንን መናገር ብቻ ሳይሆን አብሮ ጎን ለጎን ያስቀመጠው ነገር በራሱ በፓሪሳን ጀርማ ስታንዳርድ እንደ ቡድን ፐርፎርማንስ ሌቭላችን ይሄ ነው መሆን ያለበት፣ ከቻን ከዚህ በላይ እንሄዳለን፣ ግን ከዚህ መውረድ የለብንም ብለሽ የምታስቀምጭው ስታንዳርድ አለ አይደል። ዊ ዌር ቢሎ ዘ ስታንዳርድ አለ በዛ የአርሰናል ጨዋታ ላይ ያለምን፣ ሆነ እንግዲህ አንዳንዴ ባዴ ይኖርሻል አይደለም፣ ሊሆን ይችላል ግን ከዛ በኋላ በነበሩት ጨዋታዎች ላይ ፓሪስ ሳን ጀርማ ቅድም ያልሻቸውን በጣም የሚያስደነግጡ መሻሻሎችን ስላመጣ እንደ ቡድን ራሱ የመደበውን ደረጃ የሚያሟላ እንቅስቃሴ የሚያሳይ ቡድን ስለሆነ ወይም እየሆነ ስለመጣ እኮ ነው ፓሪስ ሳን ጀርማ እዚህ ግማሽ ፍጻሜ ላይ የደረሰው። ይሄ ከተነሳ በኋላ እንግዲህ አርሰናሉ ሁለት ለአንድ በሆነ ውጤት ሳንቲያጎ ቤርናቦ ሪያል ማድሪድን አሸንፎ በድምሮ አምስት ለአንድ ረቶ የግማሽ ፍጻሜ ተፋላሚ መሆኑንና በግማሽ ፍጻሜው ደግሞ ፓሪስ ሳን ጀርማን እንደሚገጥም ሲያውቅት ዮ ዋልኮት ምን አለ? በሁለት ለዜሮ አርሰናል ፒኤስጂን ባሸነፈበት ጨዋታ ፒኤስጂን እንዳታዩታል በዛ ጨዋታ ላይ ብዙ ነገሮች ይጎድላቸው ነበረ። በዛ ጨዋታ ላይ የሚጎላቸውን ነገር ሞልተውታል። አሁን ይህንን ወደ ጥንካሬ መቀየር አለባቸው ስንላቸው የነበሩትን ነገሮች በሙሉ ወደ ጥንካሬ ቀይረዋቸዋል። ስለዚህ ኖሞዝ ሴም ሳይድ አይደለም። ፓሪሳን ጀርማ የሆነ የሚጎለው ነገር ነበረ፣ የሚጎድለውን ነገር ሞልቷል። ሂደቱ ያንን ነው የሚያሳየን። በቃ የአንድ ጊዜ ስህተት አድርገን ነው ልንወስደው የሚገባው ይልና ይጠቅሳል። ስለዚህ አርሰናል አልፏል ፓሪስ ሰንጀርማን ቪላን አሸንፎ አልፏል። የዛን ሰዓት ላይ ነው ይህንን ነገር የተናገረው። ፓሪስ ሰንጀርማን አሳንሶ ማየት ወይም ኢዚ ቱ ዊን ጌም ነው ብለሽ ልትረጁ የሚገባ አደለም ነው። ቅድም ስለ አርሰናል ስንነጋገር ያስቀመጥነው አንድ ሀሳብ አለ። ያ ሀሳብ ምንድን ነው? አርሰናል ከመሃል ሜዳው ይልቅ በግራና በቀኝ በኩል የሚያደርገው የማጥቃት ወይም በግራና በቀኝ በኩል የበለጠ የመተማመን ዝንባሌ የሚያሳይ ቡድን ነው አለ አይደል ፓሪስ ሳንዣርማ ደግሞ በአውሮፓ ቻምፒዮንስ ሊግ አሁን ግማሽ ፍጻሜ ከደረሱት ክለቦች መሀል ሜዳቸው በጣም ጠንካራ ነው አስፈሪ ነው መሀል ሜዳ ላይ የሚኖረውን ትግል ዶሚኔት ያደርጋሉ ከምታያቸው ክለቦች መካከል አንደኛው ነው ይሄ ለአርሰናል የተወሰነ የተወሰነ ፈተናን ሊያመጣበት ይችላል ይሄ የመሀል ሜዳ ጉብዝናቸው የፒ ኤስ ጂዎች ዝም ብሎ መሀል ሜዳ ላይ ጎበዞች ብቻ ሳይሆን ዊድዙንም ደግሞ መጠቀም የሚችሉ ናቸው በጣም ዲቫሴቲንግ የሆኑ ድሪብለርስ አሏቸው። ዲቫ ሴቲንግ የሆኑ ድሪብለርስ ማለት ኳስ እየነዱ ሲሄዱ ምንም ነገር ማድረግ የሚችሉ ቤስት ድሪብለርስ አሏቸው። ሀቪቻ ከነዛ መካከል አንደኛው ነው። ደምቤሌ ደምቤሌ ነው እያልሽ ትሄጃለሽ። ስለዚህ እነዚህ እነዚህ ነገሮች ፓሪስ አንዣርማ እንደውም ይላሉ በጣም ብዙ ሰዎች ሚድፊልዱ ላይ የተፈጠረው የጥንካሬ ወይም ሚድፊልዱ ላይ የመጣው ለውጥ ሚድፊልዱን የበለጠ ጠንካራ ሚድፊልዱ የበለጠ አሪፍ እየሆነ መምጣቱ ነው። ለፓሪስ ሳንጀርማ መለወጥ ቁልፉን ሚና የተጫወተው የሚባለው ሚድፊልዳቸው ሚድፊልዱ ላይ ያሉ ተጫዋቾች መካከል ያለው ጥምረት በእነሱ ጥምረትና በእነሱ መናበብ ፓሪስ ሳንጀርማ እያገኘ የመጣው ጥንካሬ ፓሪስ ሳንጀርማን ሁለት ለዜሮ አርሰናል ኤምሬስ ስቴዲየም ላይ ሲያሸንፈው እንደነበረው እንዳናስበው ያደርጋል ይሉሻል። ይሄ ደግሞ እውነት ነው፣ በጣም ልክ ነው። በተለይ አሁን ያነሳኸው እኔም የካቪቻ ጉዳይ መነሳት አለበት ብዬ ነው ማስበው። ግን አሁን ሚድፊልዱ ላይ አንድ የምጨርስልሽ ነገር ካቪቻ ላይ ከመምጣትሽ በፊት የቶማስ ፓርቴ የዛሬው ጨዋታ ላይ አለመኖር ለፒኤስጂ ይመቸዋል ጥንቃቄያቸውን ማስታወስ ቢያንስ አንቺ ቶሎ እንድታወሪ ብልጫ ለመውሰድ ምንም እንትና ያበደው እኮ ለዛ ነው፣ ነው የሚባል ዴክላንድ ራይስ ያ በቃ ፊውሬስ ሆነ። በጣም ተቆጣ፣ በጣም ተናደደ። እንዴት እንደዚህ ታደርጋለህ? እንደውም አብዛኞቹ ያሉት ስቱፒሪቲ ነው ነው ያሉት። የማን ነው ስሙ የቶማስ ፓርቲን ድርጊት አርሰናልን የሚጠቅም ለአርሰናል የሚበጅ ቡድኑ ላይ የሚደርስን ጫና ለመከላከል ምናምን ብሎ እኮ አይደለም ማይረባ ቢጫ ካርድ ነው ያየው። በዛ ላይ በተጠናቀቀ ደቂቃ አካባቢ ነው አምስት ደቂቃ አካባቢ በዛ ወቅት ላይ ሪያል ማድሪድ ምንም ማድረግ በማይመጥ ምንም ማድረግ እንደማይችል ለመገመት በማይከብድበት ጊዜ ማለት ነው። የነገውን ማሰብ ግዴታ በሆነበት ወቅት ላይ። ስለዚህ መሀል ላይ በደንብ ትራንስፎርም ሆኗል። ለምትው ፓሪስ ሳንጀርማ ቶማስ ፓርቲ አለመኖሩ በደንብ በደንብ ነው የሚጎዳው። ልልሽ ነው። አይ ልክ ነው። በዛ ላይ ደግሞ አንተ ቅድም እንዳልከው አርሰናል እንግዲህ የግራና የቀኝ መስመሮቹን በደንብ አድርጎ ይጠቀማል ስንል ፓሪስ ሳንጀርማም በጣም ጠንካራ ነው። በጣም ጥሩ ነው። እንደውም አሁን አሁን ቡካዮ ሳካ እሺ፣ አሁን እንደገና ባለፈው ጨዋታ ላይ በከፍተኛ ደረጃ ሲደነቅ የነበረው ዱዌ አለ፣ እንደገና ደግሞ ካቬቻም አለ፣ መሀል ላይ ደግሞ ደንበሌን እንደገና ይጠቀማሉ። ይሄ የፊቱን እንኳን ሶስቱን ብንመለከት፣ በዛ ላይ እነዚህ በግራና በቀኝ ያሉት ተጫዋቾች በጣም በከፍተኛ ደረጃ የተደነቁባቸው ሂደቶችንም አይተናል። የካቬቻን እንየው ካልን ያኔ በአርሰናል ሁለት ለዜሮ በሆነ ውጤት ፓሪሰን ጀርማን ባሸነፈበት ወቅት ላይ ካቪቻ ጭራሽም የፓሪሰን ጀርማ ተጫዋች እኮ አልነበረም። በጥር የዝውውር መስኮት ነው ወደ ወደ ፓሪስ የመጣው። ያኔ የናፖሊ ተጫዋች ነበረ፣ ግን ሚገርም ሚገርም በቃ ፊርማ ነው ብለን ልንናገር እንችላለን። አንደኛ ሲጫወት እንዴት የሚያምር ነገር እንደሚፈጥር ሜዳ ላይ በደንብ አድርገን የተመለከት ነው ነው ሁለተኛ ፓሪሰን ጀርማን በተለይ ቅድም እንዳለው በፊት መስመር ላይ በማጠናከር በኩል የእሱ አስተዋጽኦ በጣም ከፍተኛ ሆኖ የተመለከትንበት ነው። አንዳንድ ተጫዋቾች የሆነ ነገር ይቀይራሉ ጨዋታ ላይ ብለን ምንናገር ከሆነ አንደኛው ካቬቻ ነው። በቃ የሆነ ነገር ቀይሮ ሊወጣ ይችላል፣ የሆነ ነገር ሊያደርግ ይችላል። እና ሙሉ ዘጠና ደቂቃ ደግሞ በትልቅ ትጋት ነው እየተጫወተ እየተመለከተ ነው የምንገኘው። ስለዚህ የካቪቻ የፓሪሰን ጀርማ ተጫዋች መሆን በግልም ሆነ እንደዚሁ ደግሞ በቡድን ደረጃ ትልቅ ለውጥ እንዲያመጣ ክለቡ ካደረጉት ነጥቦች መካከል አንደኛው አድርገን ማንሳት እንችላለን ብዬ ነው እኔ የምማስበው። እንደገና ደግሞ ቅድም እንደተናገርኩት ከዱዌ እንደዚሁም ደግሞ ከደንበሌ ጋራ በፊት መስመር ላይ ያላቸው ጥምረት በጣም አስፈሪ ፓሪሰንጀርማ እንዲሆን ያደረጉት ነው። እና በጥር ያለ እስከ ጥር የዝውውር መስኮት ድረስ የፓሪሰንጀርማ ተጫዋች ያልነበረው ካቬቻ ወደ ፓሪሰንጀርማ ከተማ መጥቶ በሻምፒየንስ ሊግም ሆነ እንደዚሁ ደግሞ በሀገር ሊግ ውድድሩም ላይ በሚያደርጉት እንቅስቃሴ የፈጠረው ተጽዕኖ በከፍተኛ ደረጃ መታየት ያለበት ነው እና አንድ ከተለወጡና ትልቅም ደግሞ ለፓሪሰንጀርማ ለውጥ ካመጡ ነገሮች መካከል አንደኛው የካቬቻ የፓሪሰንጀርማ ተጫዋች መሆንና ከሆነም በኋላ ደግሞ ሜዳ ላይ የሚሰጠው አገልግሎት በጣም ከፍተኛ እንደሆነ መርሳት የለብንም፣ ለማለት ፈልጌ ነው። እና ትልቅ ለውጥ ነው። ከመጀመሪያው ጨዋታ በኋላ በፓሪስ ሰንጀርማ ውስጥ የተፈጠረ በጣም ትልቅ ለውጥ ነው። በጣም ትልቅ ለውጥ ነው። ለዛ ነው ሪስፔክት ይገባል፣ አክብሮ መሄድ ይገባል። ለነገሩ አሁን እውነት ግድግዳቸው ላይ እንደ ጻፉት የሚኖሩ ከሆኑ አርሰናሎች የግድግዳዎቻቸውን ጥቅስ ነገር የሻቃለ ነው። እንዲህ አርሰናል መለበሻ ቤት በቬንግር ትዕዛዝ የተደረጉ ናቸው። ታስታውሳላችሁ ኤምሬትስ ስቴዲየም ከመግባታቸው በፊት ሀይብሪ ነበር አለ የነበረው። እና ሀይብሪ ለቀው ወደ ኤምሬትስ ስቴዲየም ሲሄዱ ሁለት ሺህ ስድስት አካባቢ ነው የገቡት። እና እዛ ላይ እንዲህ እንዲደረግልኝ ብለው ቬንገር አዘው። መልበሻ ቤታቸው ላይ ያሉትን ነገሮች ነው የምነግርሽ። እንደ መልበሻ ቤቶቻቸው ላይ ያሉት ኮሪደሮቻቸው ላይ እንዳሉት ጥቅሶች የሚኖሩ ከሆነ አሁን ስለ ፒኤስጂ የተናገር ናቸው ነገሮች በቃ ብዙም የአርሰናልን ደጋፊ ሊያሰጋው የሚችል አይመስለኝም ግን ጥቅስ ሌላ ኑሮ ሌላ ከሆነ ደግሞ ከባድ ነው እና ለምሳሌ የቬንገር ነው ትእዛዙ እንዳልኩ ኤምሬስ ስቴዲየም መልበሻዎቹ ቤቶች ውስጥ እዛ ኮሪደር አካባቢ ስትንቀሳቀሽ የምታያቸው ነገሮች ነው ተጫዋቾቻቸው ያ ስሜት እንዲጋባባቸው ያንን ስሜት ሁሌም ቢሆን እንዲያስታውሱት ለማድረግ ተብሎ የተቀመጠ ነው እና ዩኒቲ የሚል ጽሑፍ አለ አንድነት፣ ህብረት፣ መተቃቀስ፣ የጋራ አይነት ነገር የጋራ ነው ሁሉም ነገር የሚል አለ። ዩኒቲ ብሎ ግን አያቆምም። ዩኒቲ ኢንትረስት ይላል። ደግሞ ማመን አለብሽ። ማንን ነው የምታምኘው? ራስሽን። ማንን ነው የምታምኘው? የቡድን ጓደኛሽን። ማንን ነው የምታምኘው? አሰልጣኝሽን ነው የምታምኘው። ዩኒቲ ኢንትረስት፣ ይሄ ከባድ ነው። ይሄ አሪፍ ነው። ይሄ ነገር ተጽፏል ከዛ በኋላ ኮሪደሩ ላይ ደግሞ ምን ብለው ጽፏል ዚስ ኢዝ አወር ታይም ይላል ይሄኛ ጊዜ ነው ይህ ወቅት ይህኛ ነው ልናባክነው ልናሳልፈው አሳልፈን ለሌላ አሳልፈን ለተጋጣሚ ልንሰጠው አይገባም ለማለት ያህል የተቀመጠ ዩኒቲ ኢንትረስት ን ዚስ ኢዝ አወር ታይም እውነት ዚስ አርሰናልስ ታይም እኛ ደግሞ እንጠይቃለን። ዛሬ ማታ ማየት አለብን። ይሄ የዛሬው ወቅት፣ ይሄ የውድድር ዓመት የአርሰናል የሚሆን ከሆነ ቻምፒዮንስ ሊግን በታሪክ ለመጀመሪያ ጊዜ የሚያሸንፍበት ሊሆን ከሆነ ዴይ ሃቭ ቱ ሪስፔክት ተጋጣሚዎቻቸውን፣ ይህንን ተጋጣሚዎቻቸውን ማክበር ላይ አይሳሳቱ። ምንድል የሚያረገኝን ነገር ደግሞ ብነግረሽ ሌሎች ኪ መሴጆች አሉ ወደ መለበሻ ቤት ከገባሽ በኋላ የምታያቸውን አሁን ነገርኩሽ። ከዛ ኮሪደር ለሜዳውን ከመቀላቀለች በፊት የምታዩ በቀይ ግርግዳ ላይ በነጭ የተጻፈ ጽሁፍ አለ። የማንደራደርባቸው ይላል። በአማርኛ የተጻፈው በአማርኛ አይደለም የምናገረው ነው። በአማርኛ አወር ነን ነጎሽ የበስ ይላል። እማንደራደርባቸው ነገሮች ናቸው ይላል። ያርሰናልን ማሊያ የሚለብስ ሰው አርሰናልን ወክሎ ወደ ሜዳ ሊገባ ያለ ሰው በእነዚህ ቀጥሎ በሚዘረዘሩት ነገሮች በጭራሽ በጭራሽ አይደራደርም፣ ራሱን አያዘናጋም እንደ ማለት ነው። ዲሲፕሊን ነው፣ ሊደርሺፕ ነው፣ ዶሚኔት ነው፣ ኮምፒት እነዚህን ነው የሚያስቀምጡት፣ አራቱን ነገሮች ዲሲፕሊን፣ ሊደርሺፕ፣ ዶሚኔት፣ ኮምፒት ማድረግ። ዲሲፕሊን የሚባለው ነገር ኢንዲቪጁዋል ቀይ ካርድ ስላዩ ምኑን ዲሲፕሊንድ እንደሆነት አይነት ነገር አለ። ጌሙ የሚፈልገውን ነገር በሳንቲያጎ ቤርናባው አርሰናል የሚደነቀው ሁለት ለአንድ ስላሸነፈ መስሎች ነው እንዴ? አደለም እኮ ዘዌር ዲሲፕሊንድ። ጌሙ የሚፈልገውን ነገር ነበር ሜዳ ላይ የሚያደርጉ የነበረው። አብደው አላበዱም ሪያል ማድሪድ እንዲንቀሸቀሹ ቢፈልግም አልተንቀሸቀሹም። ውጤት ለማምጣት ይረዳናል ብለው ያመኑትን ነገር ነው ያደረጉት። ይሄንን ፈርጉሰን ዲሲፕሊንድ ነው ይሄ ቡድን ብለው ስለሚጠሩት ዲሲፕሊን የሚለው ነገር የሚፈታው ይሄንን ነው። ሊደርሺፕ መሪነት ነው። መሪነት ቨርጅል ቫን ዳይክ ላይ የምታየውን አይነት መሪነት፣ የአርሰናል አንበሎ ዲጋርድ ላይ መሪነት መኖር አለበት። አንበሉ ብቻ ግን አይደለም። ቡካዮሳካ የመሪነት ሮል ሊኖረው ይችላል፣ ሜሪኖ ሊኖረው ይችላል ዴክላን ራይስ ነበረው፣ አይተናል። ይሄ የሊደርሺፕ ኳሊቲ በተጫዋቾቹ ዘንድ መኖር መቻል አለበት። አምበል ማለት አደለም ሊደርሺፕ። ማለት ሊደርሺፕ ማለት ወይ ኤክስፒሪንስ ሆነው ወይም አውቀው ገብቷቸው፣ በገባቸው ነገር ቡድናቸው ተጽዕኖ ውስጥ እንዳይገባ፣ ተጽዕኖ እንኳ ቢፈጠር ተጽዕኖ እንዲቀለው የማድረግ መምራት የሚችሉ ተጫዋቾች በቡድኑ እንዲኖሩ፣ ያ ኃላፊነት እንዳለባቸው ትዝ እንዲላቸው ነው። ከዛ ብልጫ ውሰድ ነው፣ ዶሚኔት አድርግ ከዛ ኮምፒት አድርግ፣ ከማንም ጋር ቢሆን ተፎካከር የሚል ነው። በዚህ ግርግዳ ፊት ለፊት ትይዩ ደግሞ አሁንም በነጭ ግርግዳው ግን ቀይ ጽሁፍ ላይ ፋይት አንቲል ዘኢንድ ይላል ጽሁፍ ነው የምነግርሽ እኮ። ፋይት አንቲል ዘኢንድ ይላል። ኔቨር ሴይ ዳይ ማለት ነው። ሳያበቃ እጅ አትስጥ የምትችለውን እያደረግ ዳኛው ፊሽካ ይንፉ ጨዋታው አለቀ ይበሉ። ይህንን ነገር ምንም ማድረግ አልችልም አትበል። እስከ መጨረሻው ዳኛው ጨዋታው አልቋል እስኪሉ ድረስ ፋይት አድርግ አንቲል ዘ ኤንድ ይሆነ መለበሻ ቤት ውስጥ እናንሽ እያየውክ ነው ስትዘዋወራ፣ ልክ ነው። ይሄንን አይነት ነገር ለሜንታሊቲ የሚያግዝ ነው። ልክ ነው። አሁን ቅድም ዋልኮት ያላቸው ነገር ራሱ ሉዊስ ኤንሪኬ ያለው ነገር፣ አርቴታ ያለው ነገር ምናምን ነገር እንዳለ ሆኖ እነዚህ ደግሞ እንግዲህ ሰው ብርቱ ከሆንሽ ትዝ የሚልሽ ነገር አለ ማለት ነው ተጋጣሚሽን በቀደም ስላሸነፍሽው ዲስሪስፔክት የምታደርገው ከሆነ የእጅሽን ታገኛለች። ይህም በእግር ኳስ ጨዋታ ላይ የሚሰራም አይደለም። በጣም የሆነ ወቅት ላይ የሆነ ቡድንን በጣም በቀላሉ ልታሸነፍ ትችላለ። በሚቀጥለው ጨዋታ አሁን ከሪያል ማድሪድ ጋር አርሰናል ቢጫወት ሁለት ጊዜ በዛ አይነት መንገድ አሸንፊዋለሁ ና ላቅለለው የሚል ሜንታሊቲ ይዞ ከገባ ራሱን ነው የሚጎዳው። እንደዚ አይነት ነገር የለም፣ ግን እንዳልከው በእያንዳንዱ ጨዋታ ላይ እነዚህ መልበሻ ቤት የተጻፉት ነገሮች ወደ ተግባር መቀየር ይኖርባቸዋል። ማለት ማሳየት፣ ሁሌ ሁሉም ነገር ተሳክቶልን ልታደርገው ትችላለ ማለት አይደለም፣ ግን ለእነዚህ ነገር፣ ግን ትዝ እንዲልሽ ማድረግ ግን ምን ጠቃሚ ነው። እሱን ነው እኮ መንደረደርባቸው ብሎ ላስቀመጧቸው ነገሮች፣ ግን ተጫዋቾቹም አንደኛ ታማኝ መሆን አለባቸው፣ ሁለተኛ ለዚህም ለማይደራደሩባቸው ነገሮችም ደግሞ ዲስፕሊን ደመሆን አለባቸው ብዬ ነው ማስያው አንተና። ዘ ሰቨን ሀቢትስ የሚል መጽሐፍ አለ አይተሸዋል። የስቴቨን ኮቬይ መጽሐፍ ነው እና የፕሪንስፕል ሰው ሁኚ ነው ምክሩ። ሰውየው በግል ሕይወትሽ እና ከሌሎች ሰዎች ጋር በሚኖርሽ መስተጋብር፣ ሰው ሶሻል አኒማል ነው ምናምን አለ የሚባለው ያኔ ና የአንቺ የአንቺ ና የዘኪ የዘኪ ና የወንጌል የወንጌልና ና የምናምን የምንለው አይነት አበባ ምናምን የምንላቸው ሰዎች ጋር አይደለም ምንኖረው። ስለዚህ በእንደዚህ የጋራ ህይወት ውስጥ እንዴት ነው የተሻለ ኮንትሪቢዩተር የምትኘ፣ የተሻለ ዊነር ኢንፍሉዌንስ ማድረግ የምትች፣ እንዴት ነው በግል ህይወትሽ ላይ መሻሻል የምታመጨው፣ እንዴት ነው ምናምን ሲባል ስለ ፕሪንስፕል በጣም ብዙ ነገሮችን ያወራል። መርህ መከተል አለብሽ። ልፍስፍስ መሆን የለብሽም። ለንቋሳ መሆን የለብሽም። አንቺ ለመሪህ የምትገዢ ሰው ከሆንሽ ዳር ትደርሻለሽ ነው እነዚህ መርሆች ናቸው ያርሰናል እና እነዚህን መርሆች መከተል ግድ ነው እነዚህን መርሆች ተከትለሽ የተጻፉት ለምክንያት ነው አለበለዛ የሽንት ቤት ጥቅስ ነው የሚሉት የሽንት ቤት ጥቅስ ታውቂያለሽ ለማንኛውም ግን የዛሬው ጨዋታ ይሰራል አው ቴሲ ነው። በጣም ሰዎች በቃ ትክክለኛ ስሜታቸውን ለመግለጽ የሚጠቀሙበት አንደኛው ቦታ ነው ተብሎ ሲገለጽም ሰምቻለሁ። ለማንኛውም እሱ ሌላ ነገር ነው። ግን በዛሬው ጨዋታ ላይ እንግዲህ ያው አርሰናልና ፓሪ ሴን ጀርማ የሚያደርጉትን ጨዋታ በተመለከተ በርከት ያሉ ጉዳዮችን አንስተናል። ትልቁ ነገር ለአርሰናል ብዬ የማስበው ሌላ የሚጠብቀው የዋንጫ ውድድር የለውም። በዚህኛው የውድድር አመት አንድና ብቸኛው ነው እና በይህንን ላለማጣት በጣም ትልቅ ትግል ያደርጋል ብዬ ነው የማስበው። ከዚህ በፊት ከፓሪ ሰን ዠርማ ጋር በተገናኙበት ጊዜ ሌሎች ዋንጫ የማንሳት እድሎች ውስጥ ነበረ። በፕሪሚየር ሊጉም ብትል፣ በኤፍ ኤ ካፕን ብትል፣ በሌሎችም በካራባው ካፕን ብትል፣ አሁን ግን ሌላ ነገር የለም። ያለው አንድ ነው እሱም እውነት ለመናገር አርሰናል እዚህ ደረጃ ላይ ይደርስበታል ተብሎ ያልተጠበቀ ነው በሻምፒየንስ ሊጉ። ስለዚህ ባልተጠበቀበት ቦታ ላይ ተገኝቶ በጣም የተለየ ጥረት የሚያደርግበት ይሆናል። ለፓሪስ ሳን ጀርማን ቢሆን ተመሳሳይ ነገር ነው፣ ግን በራሳቸው ይበልጥ እየተማመኑ ወደ ሜዳ የሚገቡበት ጨዋታ ነው፣ አግሬሲቭ ይሆናል። እሺ፣ አይ አንድ ጥያቄም የአውሮፓ ሻምፒየንስ ሊግ ዋንጫ በጣም በቃ አስፈላጊ ነው የምትለው ወይንም የበለጠ አለማንሳቱ ተጽዕኖ ያሳድርበታል የምትለው ለአርሰናል ነው ወይንስ ለፓሪስንጀ፣ ለባርሴሎና? እንግዲህ የዛሬውን ጨዋታ በተመለከተ በርከት ያሉ አስተያየቶች፣ ሀሳቦች የተሰጡበት ነው። በዛ ላይም ደግሞ ጨዋታው እስከሚደርስበት ቀን ድረስ የተናፈቀ ጨዋታ ነበረ። ይህ እንዲሆን ያደረጉ ብዙ ምክንያቶች አሉ። እነዚያን ምክንያቶች ቅድም ስናብራራቸው ስንናገር ቆይተናል። ከጨዋታው በፊት ደግሞ ማዳረሻ አለ አይደል? እስከ አራት ሰዓት የማምሻ ፕሮግራሞችን በሸገር ስፖርት ዊዛ በበግደ የዩቲዩብ ቻናል ላይ እናመጣለን አዳዲስ በቃ ጨዋታው ጋር የሚያዳረሷቸው አሪፍ አሪፍ የጨዋታ መዳረሻ ወሬዎች ያለውን ስሜት በደንብ የሚያሳዩ እነዚያን ፕሮግራሞች ይዘን እንመጣለን። ስለዚህ ሸገር ስፖርት ወይዛ አበበ ግዳይ በተሰኘው የዩቲዩብ ቻናላችን ላይ ሰብስክራይብ አርጋችሁ ጠብቁን፣ እንገናኛለን። ኢትዮጵያ ለዘላለም ትኖር። ኢትዮጵያ